አዲስ ወይን በአሮጌ አቁማዳ ሊቀመጥ አይችልም። ጌታ ነግሮናል፣ አዲስ የወይን ጠጅ በአሮጌ አቁማዳ አያኖሩትም። ወይኑን አቁማዳውን ይሸከመው ስለማይችል ይቀደዳል፣ ወይኑ ይፈሳል። ብዙዎቻችን እንዲህ ሆን እንማራለን፣ እንሰማለን። ወደ ቤት ሄደን አቤት የዛሬ ትምህርት ላልመጡ ሰዎች አቤት፣ አቤት፣ አቤት ምን እንልና፣ እሺ አንድ ሁለት ነገር እስኪ ንገሩ ስንባል ምኑ፣ ምኑ ምን ይነገራል እሺ አናሳዝነም? አያስቅም። ግን አናሳዝነም። ማምላክን በጣም ነው የምናሳዝነው። በአጭር ቃል ምን ማለት የመሰላችሁ፣ ለምሳሌ አንድ ሰው ገላውን ሳይታጠብ ልብሱን ሳያጠብ ስድስት ወር የኖረ ሰው ሽቶ ብትቀቡት ምን ይጠቅመዋል? ምንም፣ እንደውም ቆሻሻውን ጠረን አይደለም የበለጠ አይደለም። ለዚህ ነው አያችሁ፣ አሁን በቆሸሸ ሰውነት ነው እግዚአብሔርን ማስተናገድ የምንፈልገው።

ሰዓት ድርገት ተባለች። ሰዓት ድርገት ማለት ከእግዚአብሔር ጋር አንድ የመሆን ሰዓት ማለት አንድ የመሆን የሚቀበሉት ስጋው የሚቀበሉ ኃጢአታቸውን ብቻ ሳይሆን የሚያጠሙበት ድንኳን ሆኖ እግዚአብሔር በልባቸው እንዲቀመጡ አያት በልባቸው። በጣም ጥሩ። እነዚህ የማወስ መንገደኞች ተመልከቷቸው። የሉቃስ ወንጌል ምዕራፍ ሃያ አራት ላይ ሁለቱ የማወስ መንገደኞች እየተጓዙ ስለ ኢየሱስ ያወራሉ። አርብ ስለሆነው ጉዳይ ይነጋገራሉ። ሶስተኛ ቀን ነው ክርስቶስ ተነስቷል። እነሱ ገና ሲቅለቱ ጋር ናቸው እየተነጋገሩ፣ ድንገት መሀላቸው ተገኘና እናንተ እንዲህ ጠውልጋችሁ ስለምንድን ነው እየተነጋገራችሁ የምትሄዱት አላቸው። እስቲ እንዲህ ጠውልጋችሁ ወይ እንዲህ ጠውልጋችሁ፣ እንዳትረሱት ይህን ክርስቲያን፣ እንዲህ ጠውልጋችሁ ወይ አስታውሱት። እንዲህ ጠውልጋችሁ ስለምንድን ነው የምትነጋገሩት? ስለማን ነበር የሚያወሩት? እነሱ ስለ ኢየሱስ እንዲህ ጠውልጋችሁ። ያኔ ምን አሉ? እንዴ አንተ ለኢየሩሳሌም እንግዳ አይደል በዚህ ሆኖ ናታውቀ ኢየሱስ የሚባል አንድ ነቢይ ብርቱ ነቢይ ነበረ። እስራኤልን እንዲቤዥ ተስፋ አድርገን ነበረ። ነገር ግን አይሁድ እንዲያደርገው ገርፈው ምናምን አድርገው ቸንክረው ሰቀሉብን እኮ አሉ። ለማን ለማን? ለኢየሱስ። ስለ ማን? ስለ ኢየሱስ። አየህ፣ ጠውልገዋል። እና ውጭ ኢየሱስ ምናምን ይልህ ወዳጅ፣ ጠውልገዋል። የጠወለጉ ለራሱ ለኢየሱስም ስለ እርሱ እንዲነግሩት ወክለዋል። ክርስቶስ ግን ገሰጻቸው። እናንተ መጻሕፍት የሚሉትን አታውቁ፣ ነቢያት የተናገሩትን አታውቁ። የሰው ልጅ መከራ እንዲከበል እንዲሰቀል፣ እንዲሞት